ሌላው መመልከት ያለብን ርዕሰ ጉዳይ በዚሁ በድሬደዋ ከተማ እግር ኳስ ክለብ እንግዲህ በዚህ በቅጣት በተያያዘ ቅሬታዎችን አስገብተዋል። እንደ ክለብ እንግዲህ በዛ ሰዓት የውጤት ማስቀየር ስራ ተሰርቶብናል የሚል ይዘት ያለው ደብዳቤን አስገብተዋል እንግዲህ ለኢትዮጵያ እግር ኳስ ፌዴሬሽን፣ ለኢትዮጵያ ፕሪሚየር አክሲዮን ማህበርና ለብሔራዊ ዳኞች ኮሚቴ አስገብተዋል፣ እንደዚህ አይነት ያለ ደብዳቤ ማለት ነው። እንግዲህ እንደው ድሬደዋ ከተማን በደንብ ማየት ይኖርብናል ብዬ አስባለሁ እንግዲህ ድሬደዋ ከተማ ከ2008 ወደ ፕሪሚየር ሊግ ካደገ በኋላ ያለፉትን እንግዲህ ወደ ዘጠኝ ዓመታቶችን አስቆጠረ ከፍተኛ ውጤቱ ካልተሳሳትኩ አስረኛ ደረጃ ይመስለኝ ከዛ በኋላ ያሉ አስረኛ አስራ አንደኛ አስራ ሁለተኛ አስራ ሶስተኛ እያለ የሚጨርስባቸው ጊዜያቶች አሉ እንግዲህ ከወራጅ ስጋትም በመጨረሻዎቹ ጨዋታዎች የሚተርፍባቸው ጊዜያቶችንም ብዙ ናቸው እንግዲህ ትንሽ የማይባሉ ጊዜያቶችንም ተመልክተናል ግን ደግሞ ይሄ ባለበት ሁኔታ ላይ እንደው በትናንቱ ጨዋታ ላይ ያሉትን ነገሮች ቅድም እንዳነሳኸው ሰበብ ማድረጉ አስፈላጊ ነው ወይ እንደው ይሄ ነገር እንዴት ነው ሊታይ የሚችለው ምክንያቱም መሰራት ያለባቸው ነገሮች ሳይሰሩ ድሬዳዋ ከተማ እንደ እግር ኳስ ክለብ እንደ ክለብ ድሬዳዋ ከተማ እንግዲህ በክቡር ከንቲባው በደንብ ትኩረት የሚሰጠው ክለብ ነው ተብሎ በተደጋጋሚ ይነሳል ለስፖርት ፍቅር ያላቸው ሰው ናቸው ተብሎ ይታሰባል እሳቸው በቅርብ የሚመለከቱት ክለብ በቅርብ የሚከታተሉት ክለብ በቅርብ የሚገመግሙት ክለብ ለምን ከ ሁለት ሺ ስምንት ዘጠኝ አመታት እስካሁን ድረስ በማይመጥነው ደረጃ ውስጥ ሊገኝ ቻለ የሚለው የብዙዎች ጥያቄ ይመስለኛል። ምክንያቱም እንግዲህ ከ ሁለት ሺ ስምንት ከሱ ጋር ያደገው ፋሲል ከተማ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። ከሱ በኋላ የመጡ ክለቦችም እነ ኢትዮጵያ ንግድ ባንክ ሻምፒዮን የሆኑበትን ማንሳት እንችላለን። ነጅማ መቀሌ፣ እነ መቀሌ ነጅማ እንግዲህ ከሱ በኋላ ያሉ ክለቦችን በአጠቃላይ ከ ሁለት ሺ ስምንት በኋላ እንኳ ያለውን ብንመለከት ምናልባት በመሀል ሁለት ጊዜ ጊዮርጊስ ካልገባ በቀር የተለያዩ ክለቦችን አዳዲስ ክለቦች አንስተዋል የፕሪሚየር ሊጉን ዋንጫ ግን ይሄን ያክል ትኩረት የተሰጠው ክለብ ለምን እዚህ ደረጃ ላይ ሊገኝ ቻለ? አሁን ያለውን ነገር ከዳኝነቱ ላይ ፎከስ ከማድረግ ይልቅስ ድሬደዋ ከተማን እንዴት ወደ ውጤት እንመልሰው የሚለውን ጉዳይ ቢያጤኑበት መልካም ይመስለኛል። ው አሁን እንግዲህ ጨዋታውን ተያይዞ በዛ ጋር ቀን የተፈጠረችዋን ሁኔታ መሰረት አድርጎ ቅሬታ፣ ተቃውሞ፣ ፍትህ መጠየቅ ተገቢ ትክክል ነው፣ ምንም ችግር የለው። ነገር ግን ውጤቱን ወይም የተፈጠረውን ነገር ግን ወደ ሌላ ነገር ለማድረግ የሚመስል ነገር ድሬዳዋ ላይ ትመለከታለህ። ካለበት ወቅታዊ ሁኔታ አንጻር ያ ትክክል ነው ተገቢ ነው ብዬ አላምንም። ይታገሱንም ሆነ ድሬዳዋ ከተማን እንደዚህ ፕሮቮክ ያደረጋቸው የአንድ ጨዋታ ጉዳይ አይደለም። ከዚያ በፊት እኮ ድሬዳዋ የተበደለበት በዳኛ ነጥብ ያጣበት ጨዋታ የለም ሆይ ብለህ ስትል አለ። እዚያ ላይ ያልተነሳ ነገር ዛሬ እዚህ ላይ ለምን ተነሳ ነው ጥያቄው። የተነሳበት ምክንያት ቲሙ ምን ላይ ስላለ፣ ወራጅ ቀጠናው ላይ ስላለ የተፈጠረ ስሜት ነው። ለምን ድሬዳዋ ወራጅ ቀጠና ላይ ሊቀመጥ ቻለ? ትልቁ ጥያቄ ይሄ ነው። ድሬዳዋ እዚህ ቀጠና ላይ ሲቀመጥ አሁን አይደለም፣ ወይም ደግሞ ትናንትና በኢትዮ ኤሌክትሪክ ስለ ስለተሸነፈ አይደለም አለ ከዚ በፊት ያደረጋቸው ሀያ አራት ጨዋታዎች ምናምን አሉ አለ እንዴ እነዛ ጨዋታዎች ላይ ያስመዘገበው ውጤት ነው ለዛሬው ድምር ውጤት ድሬዷ እንግዲህ ባለፉት አስራ ስድስት ጨዋታዎች ውስጥ ሁለት ጊዜ ነው ያሸነፈው። ወደ ስምንት ጊዜ ነው ሁለት ጊዜ ያሸንፏል፣ ስድስት ጊዜ ተሸንፏል፣ ስምንት ጊዜ ምናምን ነገር አቻ ወጥቷል። ይሄ የሚነግርህ ነገር አለ ቲሙ ለማሸነፍ ችግር ያለበት ቡድን እንደሆነ። ወደ አስራ ስድስት ጎል ነው ምናምን ተቆጥሮበታል፣ ስምንት ጎል ብቻ ነው ያስቆጠረው። ይሄ አፈጻጸሙን መገምገም ተገቢ ይመስለኛል። እዚህ ጋር ክፍተት አለ። ድሬዳዋ በአጠቃላይ ስድስት ጨዋታ ነው ያሸነፈው። ሜዳው ላይ ሲጫወት ነው አራቱን ጨዋታዎች ያሸነፈው። ከሜዳው በኋላ እንግዲህ በአስራ አራት ጨዋታ ነው ሁለት ጨዋታ ነው ያሸነፈው እና ይሄ ውስጥህን በደንብ የሚያሳይ የሚናገር ቁጥር ነው። ማንም ምንም ሊያስተባብለው ምንም የሚችለው ነገር አደለም። ለምን እዚህ ደረጃ ላይ ደረሰ? የድሬዳዋ ችግር የዘንድሮ ችግር አይደለም። ሲጀመር ይላለፉት የአሁን አስር ዓመታት አስረኛ ዓመቱ ላይ ነው ያለው። በእነዚህ አስር ዓመታት ውስጥ ድሬዳዋ ከአስረኛ በላይ ወጥቶ አያውቅም። አርባ ነጥብ ነው ያመጣው፣ በዚህ ትልቁ ነጥብ የሚባለው አምናና ካቻምና ያመጣቸው ነጥቦች ናቸው። ድሬዳዋ በየዓመቱ በጎል ልዩነት እኮ ድሬዳዋ ሁለት ሺህ አስር ተርፏል። በቃ በጎል ልዩነት ኤሌክትሪክ ሲወርድ ድሬዳዋ በጎል ልዩነት ተረፈ። ከዛ በኋላም እንደዚሁ በአንድ ነጥብ፣ በሁለት ነጥብ፣ በሶስት ነጥብ፣ በመጨረሻ ሁለትና ሶስት ጨዋታዎች ላይ ነው ድሬዳዋ ሲተርፍ የኖረው። ይሄ ለምን ብለ ለምን አትጠይቅም? እኔ በተደጋጋሚ ጊዜ የድሬዳዋ እግር ኳስ ዝም ብለ እንደ ቀላል ልታየው የምችለው እግር ኳስ አይደለም። በኢትዮጵያ እግር ኳስ ውስጥ ትልቅ አሻራ ያለው ክለብ ነው። ህዝቡ ምኑ እግር ኳስ የሚወድ ክለብ አሁን ላይ ድሬዳዋ ላይ ስትመጣ ግን ድሬዳዋ በዚህ ደረጃ አይደለም ያለው። በተደጋጋሚ ጊዜ ከክለቡ አመራሮች ጋር ለማውራት ሞክሬያለሁ። በጣም የድሬዳዋ እግር ኳስ ጉዳይ የእኔ ያገባኛል ያገባናል ከማንም ከአንድ ነዋሪው ባልተናነሰ ያገባኛል። በደንብ አቋም ስለዚህ እዛ ጋር መሰራት ያለበት ስራ አልተሰራም ድሬዳዋ ላይ አሁን ከተወሰነ ዓመት በኋላ እንደውም የውስጥ ውድድር ምናም ተባብሎ ተጀምሮ ትንሽ አሁን እየተማሟቀ ነገር ያለ ነገር አለ። የድሬዳዋ እግር ኳስ ላይ እኮ በባዶ ስቴዲዮም አለት ፕሪሚየር ሊግ ውስጥ ላይ የድሬዳዋ ሕዝብ እኮ የድሬዳዋ ሕዝብ እንደዚህ አይደለም። ድሮ ሴት አንድ ሴት አትቀርም ድሬዳዋ ስቴዲዮም ላይ ታሪክ ሲነግረን ሴቶች በብዛት ስቴዲዮም ውስጥ የሚገኙበት እናት አባት ምናም የማይቀርበት ሜዳ ዛሬ ባዶውን እያየን ነው። ይሄ የሚነግር ነገር አለ። እዚ አካባቢ ክፍተት እንዳለ ይነግርሃል። አሁንም ባለፉት አስር ዓመታት ክቡር ከንቲባ ከድር ጆሀር የስፖርት ክለቡ የከተማዋ ከንቲባ ከሆኑ አንድ አራት አምስት ዓመት ሆናቸው። ከዛ በፊት ምክትል ከንቲባ ነበሩ። ከዛ በፊት ደግሞ ወጣቶችና ስፖርት ቢሮ ውስጥ ነበሩ። እኔ እዛ ያሉ ነው ማቃቸው። በዚህ አስር ዓመት ውስጥ ቲሙ ጋር በቅርብ ርቀት ያሉ ሰው ናቸው። አሁንም ትላልቅ ውሳኔዎች ሲያስፈልጉ እሳቸውን እየነካ ነው የሚወሰኑ ነገር ግን እሳቸው በዚህ በቅርብ ርቀት ስፖርትን በመከታተል ለስፖርት ተገቢውን ድጋፍ በማድረግ በየትኛውም የኢትዮጵያ ክልል ካሉ ከተሞች ከንቲቦች በግንባር ቀደምትነት የሚጠቀሱ ሰው ናቸው። ነገር ግን እሳቸው በቅርብ ርቀት የሚከታተሉት ቡድን ግን ሁል ጊዜ ላለመውረድ ይጫወታል። ይሄ በደንብ መፈተሽ አለበት። እዛ ጋር የአመራር ክፍተት እንዳለ ትረዳል። እንደነገርኩ እኔ ነፍሳቸውን ይማራውን በቅርብ አረፉ ዶክተር አቤል ጋ ሌሎች የክለቡ አመራሮች ጋር በተደጋጋሚ ጊዜ እንነጋገር ነበር። ሁል ጊዜ ድሬዷ ስህተትን በስህተት እያረመ የሚቀጥል ክለብ ነው። አሰልጣኝ ሲቀጥር ይሳሰታል፣ ተጫዋች ሲቀጥሩ ይሳሰታሉ፣ አመራር ሲያስቀምጡ ይሳሳታሉ። አሁኑ በቅርብ ያየነው ደግሞ አፍጦ የወጣው ችግር ደግሞ አለ በሙሉ አመራሮቹ ተይዘው ስፖርቱ ላይ ያሉት አመራሮች ታስረዋል። መጀመሪያም እንዴት መጡ? ችግር አልነበሩ? ስለዚህ ድሬዳዋ አሁን ቆም ብሎ ማሰብ ያለበት አሁን ከሌዳኛው ስለሆነ ነው፣ አመራሩ ስለሆነ ነው ምናምን። በርካታ የድሬዳዋ አመራሮች አሁንም ባለኝ መረጃ የተለያዩ የፌዴሬሽንም የሊግ ካምፓኒ ሰዎች ጋር ደውለው ጉዳዩን ለማጣራት ጥረት እያደረጉ ነው፣ እየደወሉ ነው። አንዳንዶቹ ትክክለኛውን ችግር ለማግኘት ሄደው አሉ፣ አንዳንዶቹ ደግሞ እየተበደልን ነው እያሉ ደግሞ እየጮሁ ያሉ ጥያቄ መጠየቅ ተገቢ ነው። ትክክል ነው። ነገር ግን አሁንም ለድሬዷ ግን የሚጠቅመው በደንብ ውስጡን አይቶ ዘላቂ የሆነ መፍትሄ መስጠት ነው የሚያስፈልገው። ድሬዷ ላለመውረድ አስር ዓመት ሙሉ ሲጫወት ያማል። ከማንም ክለብ ባልተናነሰ እንዲያውም ከአብዛኞቹ በተሻለ ደሞዝ በወቅቱ የሚከፍል አስፈላጊውን ትጥቅ ሌሎች መሰረታዊ ነገሮች በሙሉ የሚያሟላ ክለብ ነው፣ ግን የሚያወጣውን ያህል እኔ የአስር ፐርሰንት እያገኘ ያልሆነ ክለብ ነው ድሬዳዋ። ያሳዝናል። ስለዚህ ግቡር ከንቲባም አሁን በጣም እኔ እንጃ ለውጥ አብዮት ያስፈልጓል ድሬዳዋ እኔ ድሬዳዋ አብዮት ያስፈልጓል። ትልቅ አብዮት ያስፈልጓል። ያለበለዚያ ወደ ትክክለኛ ነገር መምጣት አይችልምና፣ አሁንም ድሬዳዋን ሰዎች ወደ አላስፈላጊ መንገድ ከሚሄዱ ቆም ብለው ማሰብ ነው። በቃ ድሬዳዋ በዚህ በአንድ ዘጠና ደቂቃ የሚወርድ ወይም በአንድ ዘጠና ደቂቃ የሚነሳ ክለብ አይደለም። ታሪክ ያለው ትላልቅ ተጫዋቾች ያፈራ ለኢትዮጵያ እግር ኳስ ብዙ መሰረት የጣለ ክለብ ግን ዛሬ ለራሱ መሆን ያልቻለ ክለብ ሆኗል። ስለዚህ ይሄንን በደንብ በደንብ መፈተሽ ነው የሚያስፈልገው። እና አንዳንድ ጊዜ እዚህ ያለን ነገር አርማለሁ ብለህ በስህተት ላይ ስህተት ትፈጽማል። የዛን ቀን የተፈጠረው ነገር መብራት ጠፋ ምናምን የጋራ ነው አይደለም። ከጠፋ በኋላ መብራት አጥፍተው ነው ያጫወቱን ምናምን ያሉን ምናምን ከምትል መጀመሪያ ላይ መቆመስ አይችልም። መጀመሪያ እኮ መጠየቅ ትችላለ። አስቁመው ጨዋታውን ቴክኒካል ክስ አስይዘዋል፣ ጠይቀዋል ከዛ በኋላ ግን እንደጠየቁ እንደተከለከሉ ተደርጎ ግን ተወርቷል። ይሄም ትክክል አይደለም። ለድሬዳዋ ብቻ ሳይሆን ለኢትዮጵያ አመራሮች በሙሉ የምነግረው ነገር ተጫዋቾች፣ አሰልጣኞች እዛ አካባቢ የሚናገሩትን ብቻ አትስሙ። ሁል ጊዜ ከዚህ የሚሄደው ነገር ኔጌቲቭ ነው። እኛ ተሳስተናል የሚል አሰልጣኝ የለም። እኛ ተሳስተናል የሚል ተጫዋች የለም። እኛ ተሳስተናል የሚል ቡድን መሪ የለም። በየክለቡ ስትሄድ ሁሌ ለራሱ ነው የሚቆሙ። ታዲያ ሁሉም ለራሱ ከቆመ እግር ኳሱ ታዲያ ማን ነው? ስለዚህ ስህተት ሲኖር ስህተት አለብን ይታገሱ። እንዳደረገው አዎ ተሳስቻለሁ ብሏል። በቃ ደስ ይላል። መሳሳትን ምን በቃ ላትሳሳት አትችልም። የፈለገ ነገር ብታደረግ ትሳሳታለህ። ስህተቱ መጠኑ ሊከብድ ሊቀንስ ይችላል እንጂ መሳሳት ሁላችንም እንሳሳታለን። እኔ አሁን እየተናገርኩ መሳሳታቸው ነገሮች ሊኖሩ ይችላል እሱ አይደለም ቁም ነገሩ። ስለዚህ በዚህ ደረጃ ቢታሰብ መልካም ነው አ እንግዲህ የድሬዳዋ ጉዳይ በደንብ ሊታሰብበት የሚገባው ና በደንብ ቆም ብለው አማራሩን ማጠቃላይ እንዳነሳ ነው በደንብ ሊያስቡበት የሚገባው ጉዳይ ይመስለኛል። እንግዲህ በድሬዳዋ ጨዋታዎች ሲደረጉ ሳለ በጣም ብዙዎችን ሲያነጋግር የነበረው ጉዳይ እሱም ነበር። ደጋሾች ለምንድ ነው ገብተው ኢቨን ድሬዳዋ ሲጫወቱ እንኳ ገብተው የሚደግፉ ደጋፊዎች ልክ አሁን እንደምናያቸው ውስን ደጋፊዎች የሚገቡበት ስቴዲየም ነበረ ያ እንዴት ሊሆን ቻለ ብለህ ስታይ የሚነግረ ነገሮች አሉ ምናልባት የማያስደስቷቸው ነገሮች አሉ ደጋፊው ከእግር ኳሱ እንዲርቅ የሚያደርጉት ነገሮች አሉ ማለት ነው ስለዚህ እነዚህን ነገሮች ማጥራት የወደሚ ክለቡንም ወደሚወደው ማህበረሰቡ ወደዛው መመለስ ያስፈልጋል ድሬዳዋ የውስጡ ድድር አለ ዲቪዚዮን አለ ህዝቡ የድሬዳዋ ህዝብ እንግዲህ ሁሉን የሚወክለው ከነማ ነው። ከነማ ሲጨወት ከሚገኘው የበለጠ የሰፈሩ ቡድኑ ሲጨወት የሚገኝ የሚገኘው ተመልካች አሁን እየበለጠ ትናንሽ ሜዳዎች አሉ ነው የድሬዳዋ ሴት በዚህ ሰፈር ትናንሽ ሜዳዎች ላይ የስፖርት ቤተሰብ የለም እንዳትል። ትናንሽ ሜዳዎች ሲደረጉ ከትልቁ ያነስ ያሉ ሜዳዎች አሉ እነሳ ቢያን ምናምን አካባቢ ስትሄድ፣ ስቴዲየሙ ሜዳው በተመልካች ተጥለቅልቆ ግማሹ ወንበር አምጥቶ የቆመ የሚያይበትን ነገር ታያል። የዛን ሩቡን ትልቁ ስቴዲየም ላይ አታይም። ለምን? ስለዚህ በቲሙ ቅሬታ አለ፣ በቲሙ ተቃውሞ አለ። ቲሙን አካባቢውን የሚያስጠሩ ተጫዋቾች እኮ መውጣት ካቆሙ እኮ ዘመናት ተቆጠረ። ድሬዳዋ ድሬዳዋ እኮ እንኳን ለራሱ ክለብ ለእነ ኢትዮጵያ ቡና ለእነ ቅዱስ ጊዮርጊስ መሠረት የነበረ ቡድን እኮ ነው ክብልል ነው ድርጅቱ በርካታ ተጫዋቾች በየዓመቱ ለኢትዮጵያ ስፖርት ይመጣል። በየዓመቱ በኢትዮጵያ ናሽናል ቲም ውስጥ ሁለት ሶስትም የድሬዳዋ ተጫዋቾች አሉ። አሁን እኮ የለም። የድሬዳዋ ተጫዋች ቶ ከአካባቢው የሚመጣ አይደለም። ከአካባቢው ፈርጦ አሁን የተለያየ ክለብ ላይ ኖሮ የሚመረጥ እንኳ የለም እ አሁን ቅርብ ጊዜ ቢኒያም በላይ ነው የነበረው አንድ። በቃ ሌላ ማን አለ? ማንም ካቆመ ቆሟል። ስለዚህ ይሄ ውስጥህን በደንብ እንድታይ እንድትመረምር ያደርጋል። የፈለገ ነገር ሰርቻለሁ ብለ ብትል በቃ የእግር ኳስ እንትን እኮ ተጫዋቾችን አፍርተ ማብቃት ነው። ካላፈራ ካላበቃ ለድሬዳዋ ህዝብ ታዲያ ምንድን ነው? የድሬዳዋ እግር ኳስ ከነማው ምንም አል ነው። ስለዚህ ህዝቡን ሊወክል የሚችል ድሮ ያሁሉ ተመልካች የሚገባ የነበረው እኮ እያንዳንዱን ተጫዋቾች አበጥሮ ያውቃቸዋል። አሁን እኮ ያውቃቸውም፣ ማን ያለው የድሬዳዋ ተጫዋችስ ማንም የለም። ስለዚህ ለአካባቢው ሰው ካሉ ሆነ ማንም ሊመጣል አይችልም ስለዚህ እዚያ ላይ ስራ መሰራት መቻል አለብን አ እንግዲህ በሌላ ክለቦች ውስጥ ቢሆን ኖሮ ምናልባት እንደዚህ ሀሳብ ሊነሱ ይችላሉ ብዬ አላስ ምክንያቱም አሁን ጥያቄዎችም እየተነሱ ያሉት ለምን ድሬዳዋ እንደዚህ ተገኘ የተባለበትም ምክንያት በቅርብ እግር ኳሱን ያቃሉ እግር ኳሱን ይወዳሉ ተብለው የሚታሰቡ ትልቅ ከንቲባ አላቸው። እንግዲህ ይሄ ባለበት ሁኔታ ከሚሰጠውም ትኩረት እንዳልነው ነው። እስካሁን ጥያቄ ተነስቶበት አያቅም በደሞዝ ጉዳይ ጥያቄ ስንሰማ ጉዳይ ጥያቄ ሲነሳ ሰምተን አናቅምና ከዚህ ከዚህ አንጻር ግን በዛ ልክ እየተደረገ ውጤቱ ያንን ያመለክታል የሚለው ነው ትልቁ ጥያቄ የሚያስነሳው። ስለዚህ እነዚህ ነገሮች ቆም ብሎ ማሰብ አለባቸው፣ ወደ ውጤት መመለስ አለባቸው። ድሬዳዋ ከተማ አሁን የሚመጥ ነው ቦታ ላይ አይደለም እየተገኘ ያለ ሁሌ ጊዜም መሀል ሰፋሪ ሆኖ አስረኛ ደረጃን የማይሻገር ቡድን ሆኖ ነው እየተመለከተ ነው ያለ ያለ ነው እንግዲህ እንዳነሳ ናቸው ነው ባለፉት ዘጠኝ አስርተ ዓመታት ቀላል የሚባል አይደለም ትልቅ ነገር የሚሰራበት ነው ሲሆን ሁለት ሶስት ጊዜ የሚያነሳበት ሊሆን ይገባ ነበር ከዛ ባሻገር ግን አንድ ዋንጫ ማንሳት በጣም ይሄን ድሬዳዋን የማይመጥንም ስለሆነ እንደዚህ ነገሮችን ማሰብ አለባቸው። እንግዲህ ካለን ሰዓት አንጻር እዚህ ላይ ብናቆም ብናቆም ይሻላል። ክቡር ከንቲባ ይሰሙናል ብዬ አስባለሁ። ስለዚህ እሳቸውን ቆም ብለው ጉዳዩን አስበው አጢነውበት በቀጣይ የተሻለውን ድሬዳዋ ለቀጣይ የውድድር ዘመን ይዘው ይቀርባሉ ብለን እናስባለን። በዚሁ እናብቃ። አዎ በዚሁ እናብቃ። እንግዲህ ውድ ተመልካቾቻችን በአሰልጣኝ ይታገሱ እንዳለ የቅጣት ዙሪያ ሰፋ ያለ ቆይታ ያደረግንበት የዛሬ ብስራታታ ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ ያንተነታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረን ቆይታ አደረግ ሰናይ ጊዜን ተመኘ